እስካሁን አልሄችም። ምን ሆነሻል? የጨነቀች ትመስሊያለች። በጣም ጨንቆኛል አሲር። ምን ሆና ይሆንሻል? ሰዎቹ እኮ እስካሁን አልሰሙም። የትኞቹ ሰዎች? ሰባባኒ ሕክምናዎች የሸፈኑ ሰዎች ናቸው። እስካሁን የገንዘቡን መጠን አላወቁም። አ አላወቁም። እኔ ሴትዮዋ አይዙ አይዙ አላውቅም፣ ብቻ ደውለው እዚህ እንድጠብቃቸው ነገሩኝ። ትላንት ምንም አላወቁም ማለት ነው ይላል አሲር። ምንም አላሉኝም፣ ግን ሁኔታቸው ደስ አይለም ነገር እና ምን ይሻላል አላውቅም አሲር። ብቻ በጣም ነው የጨነቀኝ። በቃ እንጂ፣ አትጨነቂ። ከሰሙ ሰሙ ነው በቃ። ቢሆንም አሲር በጣም ያስፈራል። ይገባኛል ሀና፣ ያው ግን ሁሉም ነገር ለበጎ ነው ከማለት ውጪ ምንም አማራጭ የለም። ብቻ አንዱ አምላክ ልባቸውን ያራራልኝ። አንተ አትጨነቂ። ታንቾ አምላክ ብርሃን ጥሎ አይጥልም። እሱስ ትክክል ነህ። እኛ ተጨነቁ ብሎን እኛ ተጨነቁ ብለን እንጂ እሱ ካሰበልን እኮ እኮ በተቀነልን ለምን እየተባባሉ ያለ ይሄን እየስልክ ይደውላል። ደወሉ እና ማለት ትዬ እና ለምን ትደነቅ ትደነግጫለሽ? እንዴት አልደነግጥ አሲር፣ እኔ እኮ ውሸታምና ሌባ ሆኛለሁ። ይውልሽ ካና አንቺ ያባትሽ ልጅ ነሽ፣ መቼም ሌባና አጭበርባሪ አትሆኚም። መጀመሪያ አንቺ ራስሽን አረጋጊ፣ ከዛ ለሚጠይቁሽ ጥያቄ በትክክል ትመልሽላቸዋለሽ። ተግባባን አይደል? እንዴት ብዬ አሲር አባትሽን አስቢያቸው። አባትሽ ለአንቺ በጣም ብዙ ነገር ሆነዋል። አንቺ ለሳቸው በጣም ብዙ ነገር እያደረግሽ ነው። ግን አንቺ አባትሽ በሕይወት መኖር አስፈላጊ ነው። አባትሽን የፈጠረ አምላክ ጥሎ አይጥልሽም። በአምላክሽ ተስፋ አትቆረጪ ይላል አሲር። አመሰግናለሁ አባሲር። በቃ አሲርን ተሰናብታ ወደ ወይዘሮ ሜላት ትሄዳለች። አሰላሙ አለይኩም ወራህመቱ ወበረካቱ ሰላም ወደ ቤተሰቦች ላይ አዲስ የሆናችሁ ቪዲዮውን ሰብስክራይብ እና ላይክ እያደረጋችሁ የደወል ምልክቱን በመጫን ሁሌ የሚጫነው ቪዲዮ እንዲደርሳችሁ ጋብዣለሁ ማለት ነው። ነባር ቤተሰቦች ደግሞ ላይክ እና ሸር እያደረጋችሁ ቪዲዮ እንዲጀምሩት ሁላችሁ ሁኖም አብሮት ጋብዣችኋለሁ ማለት ነው። እንግዲህ እየባለፈው ኖላዊ ክፍል አርባ ስምንት ቁራጭ ው ው ቪዲ ረዘም ስላለኝ ቁራጭ መልሼ ይዤ መጣሁ ማለት ነው። ዲዮን ላይክ ሼር እያደረጋችሁ እንዲጀምሩት ባግሮት ጋብዛለሁ ሁላችሁም ማለት ነው። አሁን ወደ ወይዘሮ ነው እየጠበቋት የምትባለዋ እስካሁን ነው ነው

በእርግጥ ገንዘቡ አሁን አንቺ የገለጥሽው አይደለም ይላታል ኦልሞስት ወደ 800 ሺህ አካባቢ ደርሷል ሲላት በጣም ከዚህ ውስጥ ደግሞ ነው ይላታል ያ ማለት ደግሞ ወደ 600 ሺህ አካባቢ ማለት ነው ወይዘሮ ትላለች እማዬ ተረጋግ ተረጋጋሁት አንቺ ልጅ ን በጣም በጣም ነበር ትላለች

ትላለች ስለ መኖር አለሁ ትላለች። ስለ ምን ወይዘሮ ሜላት በኋላ ይቆጭሻል ግን ሀና ደግሞ ምን አደረገች ትላታለች። ነገር አላት ነገርኝ እንጂ ነው ትላለች። ወይዘሮ ሜላት አገባሽ አናነች እየዘረጋችሽ ትላለች

የተስማሙት እና ስንት ብር ሆነ ትላለች ሰላምዬ። ስድስት መቶ ሺህ ሆነ ትላለች ሆነ ትላለች ሰላምዬ። አራት መቶ ትላለች ሰላምዬ ትላለች። ለሕክምና ይሄን ሁሉ ገንዘብ እንደሚያስፈልግ ታውቂ ነበር? ምን እያልሽ ነው? ሰላምዬ ታውቂኝ እንደዚያ ማድረግ ሰው እና በማዘን እሱም አይደለሽም ትላታለች። ማታ ቂም ነበር ማለት ነው ትላታለች። እኔ ምንም አላውቅም ትላለች ሰላምዬም። የጀመርከው ሕክምናው የተጀመረበት መንገድ ትክክል አይመስለኝም ትላታለች። እንዴት ማለት ትላታለች። እኔ ያልገዛሁትን መድኃኒት እንደገዛሁት አድርገው ነው

ጋር ወደ ቤት እየተንቆራረደ ያለ ቆርቆራ ደጋ ሀኒዬ ትገባለች ቻለከኝ እንደ ምላሴ ትለዋለች አሁን ፈልጌሻለሁ ተቀመጪ ይላታል ሀኒዬ ምንድን ነው እየተፈጠረው ሀና በማለት የጠይቃታ ይጣ ምላሴ ይሄ እኔ እንደንገጥት ምናምን ተፈጠረ ትላለች ምንድን ነው ከማየው ጋር ምናችሁ ነው ሲላት ሀኒዬም እንባ ይቀድማታል ምላሴም እንዲህ አይነት ምን ልቅሶ ነው ምንድን ነው የልቅሶ ነው ይላታል ይደነግጣል ሴቶን ባቸው ትላለች። ቻነል የምትመጣው ነገር ምርር አለኝ ትለዋለች። እንዳሰኝ አሁን ደግሞ ምን ሁነሻል ተይ ይላታል። አስቀየምኳቸው በማታውቀው ነገር በጣም ታሳዝናለች። ይሄ ምናምን አድርገሽ ነው ያስቀየምሻቸው በማለት ምን ያላደረጉት ነገር አለ ትላለች። አልሰራችው ነገር ተጠጣ ስለ ሁሉም ነገር

ትችላለች። አንድ ጀም ጠን እንጂ አይደለሁም ትላታለች። ማለት መለስ መለስ አድርጋ እርግብም ቦታሽን ማወቁ እራሱ ጥሩ ቦታ እንዳንቺ ዘው የምገባ በደንብ ነው ትላታለች። አስረግጦ ም አሁን ይገኝ ስለዚህ አሁን በሆነው ነገር ላይ ያንቺ አለበት ማለት ነው። እላት መልስ እላታለች። ደንገት ትልና እርግብም እኔ እንደዛ አላልኩም ትላለች። ሀኒዬም እስኪናየዋለን ትላታለች። እናዋለን እኔ ልደት ትላለች። ሀኒዬ እርግብም አልጨረስኩም ትላታለች። እንቺ አሉባልታ ግዴታ መስማት ስለሌለብኝ ይሄ ነው ትልና ሀኒዬ ጥላት ትወጣለች። እርግብም ጥጋብሽማ ልካቷል እያለች እንግዲህ ራሷን ታወዛውዛለች። ይበርድልሻል በማለት ሄዳ ከሳላ ውስጥ ትላለች። ይህን የአባቶቻቸውን ቆጭ አሉበት። ሰላምዬ ትገባና አባባ ትላቸዋለች። እንደ እንቅልፍ ነገር ሸለብ አርባቸው ስለነበር አልሰማትም። እንቅልፋቸው ብትሉና ችሉና እንድነሽ ይሏታል። አለሁ አባባ ብላ ሰላምዬ አረፍ ትላለች ከጎናቸው። ሰው እንዴት ነው ሰላምዬ ትላቸዋለች። ይላሉ ያለም ይላሉ። አባባ መነሳት እየሞከሩ ነው ይላሉ። አይ አሁን በጣም እሱ ለውጥ አለው ይሏታል። ለሰላምዬ እኔ እንደ ከመኝ እንጂ ይሏታል። ባባ ምን ሆነው አለ ትላቸዋለች። አባባ ትንሽ ማርፊያው ትንሽ ይከብዳል በማለት ይመለሱላታል። አዎ በኋላ ነፍስ ነው የሚያደርገኝ ይሏታል። አለ እሱ ብለው ነዋ ባባ ስላለች ሰላምዬ እኔ ምን አውቄ ብለሽ እላሉ። ትንሽ አረፍ ካልኩበት በኋላ እኔ እንደገና ይመለሳል።

ወደ ፈለግሽበት ግን ጋብዘኝ እላት ሂ ከፈፈት አባዥ ነኝ ይላታል። አንተ ዱርዬ መጠጥ መጠጥ ምናምን ጀመርክ እንደ ትለዋለች ወይዘሮ አስቴር ደርሰኝ ማውቀው ያው ሳይበዛ በዛ። አንቺም እኮ የተወሰነ ነገር ብቅ አንሺ ደስ ይለኛል ይላታል። ምን ትለዋለች ወይዘሮ አስቴር ደርሰሽ ትለዋለች። አያቴ መጠጥ እኮ በጣም ደስ የሚል ነገር ነው ይላታል። ጠጣሽ በኋላ ያለው ስሜት ደስ ይላል ይላታል። እንዴት ነችን አስቴር ትላለች። ወይዘሮ አስቴር ደርሰውልኛላ ትለዋለች። ምላሴ ምችን ያስር ገብቼ ሁለት የቢቆነ ጥጥር ትገዛለ ትለዋለች። ምላሴ ጠጥቶ ጀምር ያለው አያቴ ይላታል። ወይዘሮ አስቴርም ድንግጥ በማለት እንዴ የምን መጠጥ ይላሉ።

ትላለች ሀኒዬ። እንኳን ቀርበውሽ ቀርቀስ ፊትሽ ገራም እንደሆንሽ ያስታውቃቸዋል ይላታል። ቤት ነው እንደዚያ የሚሉሽ ይላታል አሲር። ከዚህ በኋላ እዚያ ቤት አልመለስም ትላለች በመቁረጥ። አሲርም እንደሱ የማይሆንም ይላታል ሀኒዬ። የሚያሰደድ ስልጅት በጣም ትላለች። አጥንቴ ውስጥ ገብተው ተሰራጩ ነው ትለዋለች። ከባድ ውሳኔ እንደማትወስኝ አውቃለሁ ይላታል። ለማሳከም ስድቡን ሁሉ መቻል አለብሽ ልጅ

ተደረገ አስተሳሰብ ሙቀት እንጂ የአንቺ ገረድ የምትሆን ልጅ አይደለች። ሚስቶ ሌላ ሰው ግን ከዚህ ቤት ከወጣች እኔ ደግሞ ልመለስ ከዚህ ቤት እወጣለሁ ይላሉ ወይዘሮ አስቴር። እኔ ግን ሰላም ነኝ፣ ልጄ ጋር ሂጅ ተኛለሁ ትላለች። እምቢ ትላለች ወይዘሮ ሜላት። ወይኔ ፈጣሪ፣ ማናት ችግር ተፈታ ስልሁን፣ ሁሌ አዲስ ነገር ይፈጠርብኛል ትላለች። እኔ ሀና በመንገድ ነው ግን እዚህ ቤት የገባሽው፣ እንደው ፈጣሪ የሥራሽን ይስጥሽ እያለች እንግዲህ ሀና ላይ መለፈፍ ጀምራለች ወይዘሮ